ማለት እኮ ጥሩ ነው። እነሱ ግን እየቀለልች ምናምን ነው የሚመስለው። እኔ በሌላ አካውንት እየተከታተልኳቸው ምን እንደሆነ የሚያወሩት በጣም ነው የሚያስጠላው። ግን ይሄ ማቸሽና ሆላቸው ሲጀመር መስሚያ እነሱ እነሱ በእነሱ ምክንያት ብለሽ እሱን ነው ቀን ራሱ ሳየው ምን ሆኖ ብዬ እንትናልኩኝ ቀን ከትምህርት ቤት መጥቼ ያየሁት እና መጥፎ ነገር ነው ያሰብኩት። እግዚአብሔር ወይ የሆነ ነገር ይሰ ሆነ እሱ ድንገጤ ምናምን ሆኖ ነው ይመስል እሷ በድንጋጤ ወርቃ ምናምን በቃሱ በድንጋጤ የሆነ ነገር የዛሬ እንትን የሆኑ ነው የመሰለኝ። ግን በዚህ ነገር እንኳን ይሄ ትንሽ ነው፣ እግዚአብሔር ያቅልላቸው። ወይ ታይፎድ ወይ ታይፈስ ነው የሚሆነው። እግዚአብሔር ይማረው። እነሱ ክፉ ለሚያስቡት ደግሞ ለራሳቸው እንግዲህ ልቦና አይስጣቸው። እነሱንም አለሳደባቸው። ይሄ የሰው ክፉ የምመኘው ብለትኛው ጊዜያችን ነው የሰው ክፉ የምንመኘው አዎ የምር ማንም ሰው አይታመም። ሁን ተኝቼ ተነስቼ መሆነውን እንኳን መተኛት አይደለም መኝታ እስከሚደርስ ድረስ ምን እንደሚሆን አላቅም እኮ አናቅም፣ ግን ዝም ብለን ነው ወደሱ የመጥፎው ነገር አይወረም ሲጀምር እዛ እንትን ላይ ዩቱብ ለሄዳችሁ ፈጣሪ ይማር በሉት። ሌላ ነገር እዚህ ነው ኖ ምናምን አያስፈልግ። ሚሚ ማሩ ሱ በሌላ እንግዲህ ከሱ ጋር ትሁን ነሱ ማይ ላቭ እንዴት ነሽ? እንዴት ናችሁ! የኔ ፍቅሮች፣ እኔ በኋላ ቤቴን ከፍታለሁ። አው ቤቴን ከፈቲ እኛ ምን መጣል። አሁን ትንሽ ቢዚ ነኝ፣ ለራሴ አሞኛል። ምን ሆነሽ ነው ግን ድምጽሽን? እኔ ልጠይቅሽ ስልኮ አንቺ እንትናሽ ምን ሆነሽ ነው? አይ ምን ማለት ነው? ዳና ነኝ። ጉንፋን ይዞሽ ነው? ተኝቼ ነው። ዳና ነኝ። ምን ማለት ነው? ሰው ይተኛል እንዴ

የኛ ጀማ እኮ አርብ ቀን እኮ ይሸለማሉ። ገበሽ እኔ ልጅ ቢታመምም ደስ የሚል ሆነው መተዋል። እግዚአብሔር ሰው ሰላም ብሎ እኮ ነው የሚገባ። አንቺ እንዴት ነው? ደስ የሚሉ ልጆች ጋር ነው ልገባ ያልኩት። ነ ሼር አደረገልሻለሁ

ነው ነውሰለማች፣ እንደት ናቸው? ደህና ናቸው። ሰኒ ምን ሆነሽ ነው እንዚህሱለ? አንቺ አትጠይቂኝ፣ አንቺ አትጠይቂኝ፣ ሌሎቹ ይጠይቁ። ቆይ የምንነ የታመምሽ መስለሽ ድምፅሽን አውቃ እኮ ነው ወይኔ እኔ እናት ሰኒዬ፣ እስኪ ድምጽሽን ከፍ አድርጊው፣ ከፍ አድርጊው የኔ ቆንጆ። አይቻለሁ ተናገሪ። እንተማሁም ሙል መያዝሽ ነው እንዴ ነው ሰላማዊ ትን ምንም አልሆንኩትም። የሚን ውድ ማለት ነው። እኔ እኮ አላየሽም ዛሬ በጣም ነው የሚያፈሽን ጌታ እንጂ አማቻችን ራሱ ይበቃናል። አማቻችን ዛሬ አሁን እኮ እኮ ዘንባን አይተሻል። የአማቻችን ነገር እንጂ እያሳሰባት የኔ ነገር አላሳሰባት። አሁን ድምጽሽ ተስተካከለ ነው። እቺ ነች ጓደኛ። እኔ መቼም አላቅሽም አታቅኝም። ዜሮ ትገበልክ እያልኩሽ እኮ ነው። ስሚ፣ አይ ባክሽ በጣም አልቅሽ ሆነ። መጣው ከዩቱብ ተኝ ግን እናንተ ምንተ ያበደው ነገር። ሰላማዊት፣ አንቺ የሚታመጣቸው ወንዶች ለምንድ ነው ማላ ብዱት ይበናእሱእንደትናቀባብሮ አንዱ ደግሞ ማለት ነው የእሷ ፎቶ እንትን ሰርቶ መጣ አጥፊ አይናይን እየተያዩ ማለት ነው። ምን አይነት ታማሚ ብቻ ነው የበዛው። በሃይሚ ፍቅር ድንጋይ ላይ ሲሆን እየፃፈ ነበረ አይተሻል። እንደ ዘነበ አዲስ አበባ በሙሉ እንደሰማ ከሆነ ወንዶቹ ባይ ምክንያት ታመመ

የራሷ ባህሏ አሟታ እሷ እሱ ደግሞ ራሳችሁ ጉዳይ ነው። እናቴ እኔ ታምሜ እኔ ማን የሚጠይቀኝ አይኖርም። ገባችሁ እናንተ መድረሻ ቃሌት ማለት ነው። በት በናታችሁ ተተከሉ፣ ደህና ዋሉ። ለማንኛውም ማሬ እንደናቀሽና ልኮ እውነት እንዴት እንደናፈክሽን የአንቺ ድምፅ ቶክቶክ ላይ ካልተሰማ ከሆኔ እንቅልፍ ራሱ አይወስደኝም። ትክክል ነሽ። እኔ ውድ ማለት ነው እኔ ዛሬ አውቀጥሮአኔ የሆነ ሴየሆነ ሴትዮን አስታወሰችን ደና እየተጫወተችን ማለት ነው እንዲሁ